አስራ አምስትን ላችሁ መጥቻለሁ። ይህንም ቪዲዮ ላይክ እያደረጋችሁ ሰብስክራይብም እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነው። ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ውድ ተመልካች ኖላዊ ድራማ ተወዳጅ የሆነ ድራማ እንደሆነ እናንተም ታውቁት አላችሁ ማለት ነው። ስለዚህ እንግዲህ ወይዘሮ ሀናንና ወይዘሮ ጆሮን ያገናኛቸው እና ያጋጫቸው ምክንያት ምንድን ነው? ጆሮ እንግዲህ የሚፈልገው ከሀና ጋራ የተጣላው ፈልጎ ሳይሆን አኩልፎ ነው። ጆሮ ወይንም አስር በጣም ቸምሱን በጣም ስለሚወደው ቸምሱ ደግሞ አሁን በእስር ቤት ታስሮ እንደሚገኝ የቸምሱን መርዶ ሲሰማ እንዴት ነው ወንድሜ ታስሮ እኔ ቤት ውስጥ ቁጭ የምለው? ቤት ውስጥ ቁጭ የምልበት ምክንያትስ ምንድን ነው ብሎ እንግዲህ ሲቆጣና ተምቹን ሲፈልገውና አቶኖ ላይ ወደ ቤትም ቸምሱን ጎትቶ መግባት ማስገባት ያቃተው ጊዜ ላይ ደርሷል። ነገር ግን በጣም የልብ ወንድሜ ነው። ከልቤ ነው የምወደው። በጣም ነው የማከብረው። ምክንያቱ ምንድን ነው? እሱ እንደዚህ የተደረገበት ምክንያት ምንድን ነው ብሎ አቶ ቸምሱ ማወቅ ይፈልግ አቶ ኖ አቶ ጆሮ ማወቅ ይፈልግ ነበረ። ቢዋቅም ባያቅም እሱ ግን እስር ቤት ገብቷል። እስር ቤት ለምን እንደገባም የታወቀው በአሁኑ ጊዜ እስር ቤቱ እንግዲህ በጣም ነው። ወይዘሮ ድም ብላለ ለሱ ደብቃ ምግብ እያቀራረበችለት ነበረ እየወሰደችለት ነበረ። ሁሌ ጥያቄያቸው ምላሴና ወይዘሮ ሜላት ጥያቄያቸው አንቺ ምግቡን ይዘሽ ሳህኑን ይዘሽ የት ነው የምትሄጂው ነው። ነገር ግን እንደዛ ቢሆንም ነገሮቹ በጣም እየከባበዳቸው ቢሆንም ነገሩ ለነሱ ለነሱ ሲገርማቸው ሲከርም ነበረ። እሱ ግን እሷ ግን በጣም በለቻምሶ ነው ምግብ ስታመላልስ የከረመች አልመሰላቸውም ነበረ። ነገር ግን ምንም ነገር ለጊዜውም ሊያውቁ አልቻሉም ነበረ። ነገር ግን እንደዛ አይደለም ነገሩ። እሷም አሁን ነገሮቹን ሁሉ ስትሰማ እንዴት እያጦሩ ልጅ ይታሰራል በማለት ወይዘሮ ማለትም በጣም አዝናለች። በመጀመሪያ ደረጃ አልገባትም ነበረ ድም ብላልም ከይቅርታ ጋራ ይቅርታ እየጠየቀች ሁሉንም ነገር በየአንዳንዱ ስትነግራት ነበረ ለወይዘሮ ማለት ወይዘሮ ማለትም በጣም አዘነች። የት እንደገባም እስካሁን ድረስ ታሰረ ነው እንጂ አያውቁም። ሀና ደግሞ ሰመች፣ እኔኮ ከቤተሰቦቼ በፊት እነሱን ነው ጨምሶንና ጆሮን ነበረ የማቃቸው። እንዴት መላሴ ይህንን ነገር ያደርጋል? በማለት በጣም ከፋት። ከመላሴ የምትወደውን ወንድሟን በጣም ተጣላች። ስትጣላ ወይዘሮ ሰላምም ደግሞ እየተሟገተች ነበረ። በቃ ወንድሜ አደረገ ቢያደርግም፣ ምን ችግር አለው? ታዲያ ምንድነው ችግርሽ? ብላ በጣም አንገቷን እየወዘወዘችባት ነው። ነገር ግን ቢሆንም ነገሮቹ እንደዛ አይደሉም። ነገሮቹ አሁን ወይዘሮ ማለት ቆም ብላ ነገሮቹን ስታስተውል ነበረ። ወይዘሮ ማለም ነገሮቹን ብታስተውልም አቶ ኖላዊም በጣም በአሁኑ ሰዓት በጣም ግራ እየገባው ነው። ግራ ቢገባውም ባይገባውም ነገሩ ግልጽ ነውና ሀና ደግሞ ለአስር በጣም ለጆሮ ስልክ ስትደውል ጆሮ ስልክ አያነሳላትም ነበረ። ጆሮ ስልክ አያነሳላትም፣ ጆሮ ስልኩን እምቢ ስላት እየሮጠች ስትመጣ እሷን እሱና አቶ ኖ ላይ አንድ ላይ ነበረ ያሉት። አቶ ኖ ላይ ምግብ እየበላ ነበረ። ከዛ ምግቡን ትቶ ወደ ላይ ሲነሳ ሽግርህ ምንድን ነው? ለምንድን ነው የተነሳኸው? እስካሁን ድረስም እየበላህ ነውና ምግቡን ብላና ጨርስ ብሎ እያነጋገረው ነበረ ቢያነጋግረውም እንቢ ስል፣ ዛሬ ደግሞ በስልክም ሲደውልልክ አታነሳም። አሁን ደግሞ ስታይን ተነስተክ ትሄዳለክ። ይሄ ችግር በግዴታ መነጋገር እስካለብን ድረስ፣ ለማንኛውም አስርን ያሳሰረው ጨምሱን ያሳሰረው መላሴ ነውና ስለዚህ እሱን ልነግርህ ስደውልልክም ምንም ነገር ስልክ ልታነሳ እስካልቻልክ ድረስ ስለዚህ እንግዲህ ምንም ማድረግ አልችልም፣ በማለት መልስ ሰጥታለች። መልስ እንደዛ ከሰጠች በኋላ ነገሮቹ በጣም ከባበር ቢሆንም እንግዲህ በአሁኑ ሰዓት መፍትሄም ተገኝቷል። ሄደው ሊጠይቁም መላሴም እንዴት እንደዚህ ታደረጋለህ? በማለት በጣም ወይዘሮ ማለትም በጣም እየተቆጣችው ነው። አንቺ ከመቆጣትሽ በፊት ነገሮቹን ማስተዋል አለብሽ ነበረ። እንዴት ነው እንደዚህ የምትውሉ ብሎ ከእናቱ ጋራም በጣም እየተሟገተ ነበረ። ነገር ግን ቢሟገትም ባይሟገትም እሱ ቻምሱ እስር ቤት እንደገባና እስር ቤት እንዳለ ነው የሚያውቁት። ነገር ግን ቢሆንም እስር ቤት ውስጥ አሁን ሄዶ ማን ነው የሚጠይቀው በሚባልም እንግዲህ ወደፊት ወደሚቀጥለው ቪዲዮ ላይ አብረን እንከታተላለን። ስለዚህ እንግዲህ ሀናም በጣም እያዘነች ነው። አቶ ቻምሱ ደግሞ እስር ቤትም ቢሆን እሱ እስር ቤቱ ለሱ ምንም ማለት አይደለም፣ ነገር ግን እነሱ እስር ቤቱን ለምደዋል ብሏል አቶ ኖላዊ። ነገር ግን የሚቀጥለው ቪዲዮ ግን ወይዘሮ አልማዝም በጥይት ተመታለች። ወይዘሮ አልማዝ በጥይት የደፋት ሰው ማነው? ነው አብረን እንከታተላለን። ሰላም ጤና ይስጥልኝ ውድ ተመልካች እየተወደዳችሁ እና እየተከበራችሁ በመላ አለም የምትገኙ ይሄንን ቻናል ሰብስክራይብ በማድረግ ብታበረታችን በጣም ነው ደስ የሚለኝ እንግዲህ ሀናም ደግሞ እያስለቀሳት ነገር ምንድን ነው ለምንድን ነው ሀና እንደዚህ ያለቀሰችው የእሷ ሽግርስ ምንድን ነው ስለዚህ እንግዲህ ውድ ተመልካች ነገሮቹ ግን ይሄ ሁሉ ነገር እንደዚህ ብጥብጡ የመጣው በእርግቤ ሰበብ ነው። እንግዲህ ወይዘሮ ሜላት አስርን ደሞ ስታየው በጣም ነው የደነገጠችው። በጣም ነው እያዘነችው። ብታዝንም ባታዝንም ነገሮቹን መፍታትም የምትችለው እሷ ነች። ማሳሰርም የምትችለው ወይዘሮ ሜላት ነች። ነገሩ ወይዘሮ ሜላት ሁሉንም ነገር ይዛው ቁጭ ብላለች። ያዘችም አልያዘችም ድራማ እስከሆነ ድረስ ሁሉንም ነገር ከነሱ ስር እየተማርንም ስለሆነ ውድ ተመልካች እናንተም እነሱ ቤት ገብታችሁ ሰብስክራይ ማድረግ ትችላላችሁ። እንግዲህ ውድ ተመልካች ድራማው ብዙ ብዙ ነገር የሚያስተምር ነው። ጊዜ ኖሮት ያዳመጠና እየተከታተለው በስተመጨረሻ ላይ ጥሩ ጥሩ ድራማ እየሆኑ እየመጡ ነው ብዬ ነው የማምነው። እንግዲህ ምላሴም በአሁኑ ዙር በጣም ነው የታየው። ምላሴም በአሁኑ ዙር በጣም ነው እንግዲህ ኮስተር እንደሌሎቹ ያለው ከሀና ጋራም፣ ምክንያቱም ድንብ ላይ ላይ ድንብ ላይ ላይ ነው እንደዚህ ሀይሉን ያሳየው ተውኖ ተዋል ማለት ነው። ሁላቸውም በጣም እያሳዩ ነው። ሁላቸውም በጣም እየተወኑ ነው ማለት ነው። እና ስለዚህ እንግዲህ ውድ ተመልካች ሁላችሁም ባላችሁበት ቦታ እናንተንም ቢጠብቅ ተመልካችንም ቢጠብቅ እና ወይዘሮ አልማዝ ደግሞ ባልታወቀችው ሰው ነው እየተመታችው ያልታወቀችው ሰው ነው ያላሰበችው ሰው ነው ጥይት በጥይት እስከምትመታ ድረስ የደረሰችው እሷ የማታቀው እሷ የምታምነው ሰው ነው። እና እንግዲህ በአንድ ሰው በሚያምነው ሰው እንደዚህ በጥይት እስከሚመታ ድረስ መድረስ ማለት በጣም ከባድ ነው። ስለዚህ ወይዘሮ ማለት በአሁኑ ሰዓት ምላሷ በጣም ረዥም እየሆነ ነው። አፈቀርከኝ ነውም ትላለች። ምን እንደምትናገር እራሱ ማን ነው የሚያፈቅራት? ጠብቀኝ ብላ ያዘዘችው ጠበቃ ወይዘሮ ማለት እየያዘችኝ ነው፣ እያስፈላለገችኝ ነው በየቦታ